ሰላምታችን በያላችሁበት ድረስ የተወደዳችሁ እና የተከበራችሁ የመፈነን ሚዲያ ቤተሰቦች፣ ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። ፋኖን ተዋግቼ ሳይሆን በሴራ ከህዝብ ነጥላለሁ ያለው ኮረኔል ፀጋዬ ወልዲያ ከተማ ላይ ምን እየሰራ ነው? የፋሽስቱ ብልጽግና አገዛዝ ከፍተኛ ወታደራዊ መኮንን የሆነው ኮረኔል ፀጋዬ የትግራይ ተወላጅ ሲሆን፣ ሰሜን ወሎ ዞን ወልዲያ ከተማ ላይ የሚደረገውን ከፍተኛ መዋቅራዊ ዘረፋ እየመራ ይገኛል። ይህንን እያደረገ ያለው ደግሞ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 መረጃጀት ላይ የነበሩ ኃይሎችን በጋራ በማደራጀት ብሬንና ስናይፐር በማስታጠቅ በተጠናና መዋቅራዊ በሆነ መንገድ የወልዲያ ከተማ ህዝብን ከእውነተኛው የዋርካው ምሬ ወዳጆ የወሎ ቤተ አማራ ፋኖ መነጠል በሚል ከፍተኛ ስራ እየሰሩ ይገኛሉ። ፋኖን በተግባር ተዋግቼ ሳይሆን ወልዲያ ላይ ቁጭ ብዬ መጀመሪያ ከህዝብ ነጥዬ እዋጋለሁ በሚል በርካታ የወልዲያ ከተማ ሰርቶ አደር ነጋዴዎችንና የተለያዩ ፋኖን ከህዝብ ለመነጠል ይጠቅሙኛል ያላቸውን ግለሰቦች በ በሌሊት በማፈን ወደ ወልዲያ መቻሪ አካባቢ በመውሰድ እያስገደደ በሚሊዮን ገንዘብ በመቀበል ህዝቡን በከፍተኛ ሁኔታ እየዘረፉት ይገኛሉ። ስለሆነም የወልዲያ ከተማና የአካባቢው ማህበረሰብ ይህንን ነባራዊ ሀቅ በመገንዘብ ፋኖ ችግሩን ከስር መሰረቱ በመንቀል መፍትሔ እስከሚያበጅለት ድረስ የድርጊቱ ባለቤት ፋሽስታዊው ጸረ አማራ ያገዛዙ ብልጽግና መሆኑን በማወቅ የዚህ ድርጊት ሰለባ ላለመሆን የራሳችሁን ጥንቃቄ እንድትወስዱ መልእክታችን እናስተላልፋለን። ጀብድ መስራት የማይታክተው ደጋዳሞት ብርጌድ በትናንትናው ዕለት ማለትም ግንቦት 7 2017 ዓ.ም ተምረት የአማራ ፋኖ በጉጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ ከደንበጫ ወረዳ ወደ ደጋዳሞት ወረዳ ፈረስ ቤት ከተማ ተጨማሪ ኃይል ለማስገባት በተንቀሳቀሰ የአብይ አህመድ ዙፋን ጠባቂ ሰራዊት ላይ በአይነቱ ለየት ያለ ጥቃት ፈጽሟል። ከግንቦት 6 2017 አመሻሽ ጀምሮ ከደንበጫ ወረዳ በተንቀሳቀሰ ጠላት ላይ ከደጋዳሞት ብርጌድ አንደኛና ሁለተኛ ሻለቃ እንዲሁም የብርጌዱ ቃኝና መሐንዲሶች ከቅቤ ገደል አንስቶ ዝቋላ ወገን ባለው ሰፊ ቀጠና ባደረጉት ለአስጨራሽ ጨራሽ ተነቅነቅ የአብይ አህመድ ዙፋን ጠባቂ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በሌላ ግንባር ደግሞ የታዷአንተነ ሻለቃ አባላት በጉልባ ሰቀላ ግንባር በመንቀሳቀስ በፈረስ ቤት ከተማ ዙሪያ የመሸገውን የአገዛዙ ዙፋን ጠባቂ ሰራዊት አግተውለዋል። በአጠቃላይ ከማለዳ 1 ሰዓት እስከ ቀኑ 10 ሰዓት ገደማ በተደረገው ውጊያ የፊት አውራሪ ኃይለ ኢየሱስ ፍላቴ የግንባር ልጆች ባደረጉት ተጋድሎ ከ30 በላይ የአብይ አህመድ ዙፋን ጠባቂ ሰራዊት እስከ ወዲያኛው የተሸኘ ሲሆን ቁጥሩ በውል ያልታወቀ ከፍተኛ የጠላት ኃይል ቁስለኛ ሆኗል። በመጨረሻም ጨፍጫፊውና አውዳሚው የአብይ አህመድ ዙፋን ጠባቂ ሰራዊት ከፈረስ ቤት ከተማ ወደ ፈረስ ቤት ሚካኤል አሻግሮ በወረወረው ቅንቡላ ቦሰና ታፈረ የተባለች የ ዞር ነፍሰ ጡር ላይ ያረፈ ሲሆን የወጣትነት ሕይወቷ ወዲያውኑ ማለፉ ተረጋግጧል። የገጠምነው ላለመሞት ሳይሆን በውርደት ላለመኖር ነው ሲሉ የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋ ዳሞት ብርጌድ መልእክታቸውን አስተላልፈዋል። ልዩ ኮማንዶ ተመርቋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለጦር ደባይ ጮቄ ብርጌድ ለተከታታይ ስድስት ወራት ሲሰለጥኑ የነበሩ ልዩ ኮማንዶዎች ግንቦት 7 2017 ዓ.ም በደማቅ ሁኔታ ቁኔታ አስመርቋል። በምረቃ ሥነ ሥርዓቱ ተመራቂ ኮማንዶዎች ልዩ የሰልፍ ትርኢት ለተመልካቾች የተደረገ ሲሆን ተመልካቾችን ቁጭ ብድጊ ያስደረገ ስፖርታዊ ትርኢት የቀረበ ሲሆን በዚህ የምረቃ ሥነ-ሥርዓት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቀጠናዊ ትስስር አመራር የሆኑት አርበኛ የቆየ ሞላ እንዲሁም የስምንተኛም በላይ ዘለቀ ክፍለ ጦር ሰብሳቢ ፋኖ ምስጋናው ይታያል የክፍለ ጦር አመራሮችና የብርጌድ አመራሮች እንዲሁም በቀጠና ከስምንተኛ 8 በላይ ዘለቀ ክፍለ ጦር ጋር የሚተሳሰረው የሰባተኛ ሐዲስ ዓለማየሁ ክፍለ ጦር አመራሮችና የብርጌድ አመራሮች እንዲሁም የደባይ ጮቄ ብርጌድ አመራሮች ሁሉም የብርጌድ ሻለቆች በተገኙበት የምረቃ ፕሮግራሙ ተካሂዷል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ምክትል ሰብሳቢ የሆኑት ፋኖ መምህር ውዴ ለእንግዶች እንኳን ደህና መጣችሁ መልእክት ካስተላለፉ በኋላ የአሁኑ የኮማንዶ ተመራቂዎች ልዩ የሚያደርገው አራቱም የአማራ ግዛቶች የአንድነታቸው ብስራት ማግስት መሆኑን ልዩ ያደርገዋል ሲሉ መልእክታቸውን አስተላልፈዋል። ሌላው የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የስምንተኛ በላይ ዘለቀ ክፍለ ጦር ዋና ሰብሳቢ የሆኑት ፋኖ ምስጋና ይታያል የእንኳን ደህና መጣችሁ መልዕክታቸውን ካስተላለፉ በኋላ ተመራቂ ኮማንዶዎች በክፍለ ጦራችን ለምናደርገው ልዩ ኦፕሬሽን በጣም ወሳኝና አስፈላጊ ሰዓት ላይ የተገኙ የቁርጥ ቀን ልጆች መሆናቸውን ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ትስስር የሆነው አርበኛ የቆየ ሞላ፣ ስምንተኛ በላይ ዘለቀ ክፍለ ጦርን ሞዴልና ተወዳዳሪ ለማድረግ ቀንተሌት እንሰራለን ብለዋል። ለተመራቂ የ የኮማንዶ ፋኖዎችም እንኳን ደስ አላችሁ መልእክታቸውን አስተላልፈዋል። በመጨረሻም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ልዩ ኮማንዶ የሽልማት ፕሮግራም በማካሄድ ፍጻሜውን አግኝቷል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ህዝብ ግንኙነት ኃላፊ ፋኖ መምህር ኃይለማርያም መረጃውን አድርሰውናል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።